ዝምድናቸውን ለማጽናት ነው። በሃይማኖታቸው ቀጥተው በምግባራቸው ጸንተው ሲኖሩ እንዲሁ የቁም ነገረኛ ቤት ነው። እነዚህ በሃይማኖታቸው በምግባራቸው ቀ ጎ ነገር ይሆናሉ ብለው ልጅህን ለልጅ የሚባል በአባቶቻችን የቆየ ባህል አለ። ያ በእውነቱ አባቶቻችን አባቶቻችን አጽንተው የቆዩት ቤተክርስቲያንን ሀገር የሚያስቀጥሉበት ትልቅ ነገር ነው። አሁን ባለው ደግሞ እናት አባት ያለውን የማይሰባተው ወልድ እየተፈጠረ ነው። ምክንያቱም እንደ እናቱ በሃይማኖቱ በምግባሩ የጠ እሺ ብሎ ለበጎ ነገር የታሰበው ነገር የሚውን ሰው ማግኘት እየከበደ የከበደ ያለበት ጊዜ ላይ በዋናነት ሁለቱ የሚጋቡ አካላት አምነውበት ተወያይተውበት የትዳር አላማው ገብቷቸው መንግስተ ሰማያት ማድረስ እንደሆነ ተረድተው የሚያደርጉት ጉዳይ ነው። ታዲያ ይሄ እንደ አባቶቻችን ቀድሞ ውል ይዘው ተጻጽፈው በቃ ልጅ ለልጅ ተባብለው ቆይተው ልጆቹ አይ፣ እኔ እሷን አልፈልግም እሱንም አልፈልግም አላገባም የሚል ሀሳብ ቢኖራቸው መነናለሁ ሊሆን አለው ይችላል። ከዚያ በኋላ የእናቴ አባቶቻቸው በልጆቹ ላይ ምን አይነት ተጽዕኖ ያደርሳል ይመስለኛል። እንደ ቤተክርስቲያን አስተምሮ እናት አባታቸውን ሰብተው ካፃልት ያ የእናት አባቶቻቸው የተግባቡበት በተለይ ደግሞ ቅድም እንዳነሳሁት በሃይማኖታቸው በምግባራቸው፣ በሚያደርጉት በጎ ነገር ጣንተው ከሚያደርጉት ይልቅ ደግሞ ይሄ በጊዜያዊነት በወዳጅ ዝምድና የማውጣት ነገር የሚደረግበት አጋጣሚ ይኖረዋል። የእናቴ አባቱ ዓላማ በራሱ ከትዳሩ ጋር ነው ወይስ ምንድን ነው? ልጅህን ለልጄ ያሰኛቸው የእሷ ልጅ የአንተን ልጅ የአንቺን ልጅ የተባባሉበት ምክንያቱ ምንድን ነው? የሚለው ነገር ወሳኝ ነገር ነ አንደኛ ለልጆቹ ትዳር መስፈርት ይሆናል ወይ? እናት አባት በጊዜው ነገር እንጂ እየጠፋ ሲመጣ ይሉ ይችላሉ። ነገር ግን ሰማንያ የሚለው ምስጢራዊ ይዘቱ የቆየ ያለ መጽሐፋዊ የሆነ አባቶቻችን የተጠቀሙበት ነው። ለምን ሰማንያ ተባለ? የሰው አመቱ ሰማንያ ዓመት ነው። ከአሁን በኋላ ከአንቺ ጋር ገር የመቀደል እንድንኖር ሰማንያ ነው የሰውው ይህ ሰማንያ አመት ከአንቺ ውጭ ሌላ ከአንቺ ውጭ ሌላ አላውቅም ሲሉ ቃል መግባት ነው። እዚህ ይህ በአላውያን ነገስታት ጊዜ ስጋው ደግሞ ለመቀበል በቤተክርስቲያን አስተምህሮ ለማድረግ መከራው እየጸና አለመቻቸው ሲል ክርስቲያኖቹም የካህናቱም የአገልግሎቱ ምድረስ ሲመጣ እስበሳቸው ባሉበት በክርስቲያናዊ ማህበራዊ ኑሯቸው ላይ በቃል የሚያጋቡበት ከተገኙ ካህናት ባርከው ጸልየው፣ ካልተገኙ ደግሞ አረጋዊ ያመርቀው በሉ እናንተ ጸንታችሁ ስጋው ደግሞ እስከምትቀበሉ አስተምረው ነግረው፣ አሁን ያለው ችግር ይሄ ስለሆነ ነው ብለው ነግረው በጽሁፍ ያጸኗቸዋል። ያን ወረቀት ሰማንያ ማለታቸው። የሰው እድሜው ወቶ ወርዶ ሊኖርበት ሰማንያ ዓመት እስከ ሰማንያ በኋላ ያለው ነገሮች ወደ ነገር ግን የረዳዎች የረዳሽ የሚለውን ቃል ሌላኛው ደግሞ ወደ ስጋ ወደ ቡ ከመጣታቸው አስቀድሞ ለአርባ ቀን ትምህርት ወንጀል የትዳር ጉዳይ አላማው ቅድመ ትዳር ያደርጉት የሚገባውን ነገር በነሳ አባታቸው አማካኝነት እየተማሩ ለአርባ ቀን ይወራሉ። ከተቀበሩ በኋላ ደግሞ ለአርባ ቀን ሱባዬ ይይዛሉ አርባ ቀን ደግሞ ሱባኤ ይይዛሉ። ያ ሁለቱ አርባ ሲደመር ሰማኒያ ይሆናል እና ሰማንያ ብለው አባቶቻችን ያቆዩልን ከቤተክርስቲያናችን ያስ እሱ ነው። ነገር ግን እንደ አባቶቻችን ፈቃድ፣ እንደ አባቶቻችን ይኖራልን ብለው አጥንተው ቢያደርጉት መልካም። ነገር ግን የእናቴ አባቶቻቸውን የውል ስምምነት ከጊዜያዊ ከስጋ አንፃር ሆኖ ልጆቹም የራሳቸው የሆነ ሃይማኖታዊ የቤተክርስቲያኗን መስፈርት አዘጋጅተው በዚያው ላይ እንስማማም ቢሆን የሚያስገድድ አይደለም፣ የሚያስገድድ አይደለም። ምክንያቱም ይሄ ራሱን የቻለ የሚኖርበት ዋሪው ሰው የሚወስነው እንጂ በዋሪው ላይ ሌላ ሰው የሚወስነው አጋዥ ነገሮችን ማቅረብ ምቹ ነገር ነው። ገሊት የሚታገዛ ገሊት የሚታገዛ እንዲህ ነው ብሎ ሀሳብ ምክር መለገስ መልካም ነገር ሊሆን ይችላል። ነገር ግን በዋናነት የትዳሩን ጥቅሙን አላማው ተረድቶት ወስኖ የሚከፈለውን ተጋድሎ ከፍለበት ማመን ያለበት የሚኖረው ሰው ስለሆነ ሌሎች ሰዎች ተስማምተው ቢያጋቧቸው ቢኖረው ሰዎች ካላመሙበት ትዳሩ ፈተና ላይ ስለሚወድቅ በዋናነት በምክረ ካህል፣ በፈቃደ ካህል ራሳቸው ወስነው ወደ አንድ አላማ ቢመጡ መልካም ነው የሚል ሀሳብ